አባባ፣ እንኳን ደህና መጡ። ወልካም ይልግድ። ደህና ነዎት? እንዴት ነዎት? እንኳን በሰላም መጡ። ስላዩ ነት በጣም ደስ ብሎናል። ዳጊ ይናገር። አይ ቲንክ ማይኬ ያስተጋባል አይደል? እግዚአብሔር ይመስገን። እንኳን በሰላም መጡ እንደገና። ስላየት በጣም በጣም ደስ ብሎኛል። እርስን አይቼል ውጣ ነው ቸርች ሄድ እየተዘጋጀው ነው እና እኔ ደግሞ እጅግ በጣም ደስ ይለኛል፣ እናንተን ዳግም ስላዩ ጌታ እግዚአብሔር አብስቶ ይባልካችው። ጌታ ይባርኮት። ስላየኖት በጣም ደስ ብሎናል። ጌታ ይባርኮት። ቀጥሉ፣ የቅድሙን መልእክት ይቀጥሉ። በጣም እንወዱታለን እናከብሩታለን። አባባት ዳጊ ዳግማዊ ጥላሁን ዘማሪ ዳግማዊ ጥላሁን እዚህ ነው እዚህ ነው ያለው እርሶን ለማየት መጥቶ እና ሰላም በሎት፣ ባርኩት። የኢትዮጵያ በረከት የሆነ ዘማሪ ነው። ሆል ቤተሰቡ ዘማሪ ናቸው፣ ያውቃሉ። እና ባርኳቸው። እሺ በሰላም አለ። ልጄ ልጄ በሰላም አለ። ጌታ ይመስገን ደህና ነኝ አባባ። በጣም ስላየወት ደስ ብሎኛል። ድምጼ ይሰማል? ዳጊ ይሰማል? አውራ ይሰማል? ይሰማል። በጣም ጌታ ይባርኮት። ይህም ደስ ብሎኛል። ጌታ እግዚአብሔር አብስቶ ይባርኪ። አሜን። አባባ ቀጥሉ፣ ጌታ ይባርኩት። የቅድሙን መልእክት ይቀጥሉልን አባባ። ሁሉ እግዚአብሔር በሰላም ይጠብቂ። አሜን አሜን። የቅድሙን መልእክት የበረከት ውጤት ይስያቅ እግዚአብሔርን ከማገልገሉ በፊት አባቱ እግዚአብሔርን ብቻ ያገለግላል። እሱ አባቱን እና እግዚአብሔርን ያገለግላል። እናትዮ በዘፍጥረት ምዕራፍ ሃያ ሶስት ብትሞት ለካ ከዚያ በኋላ እሱ አባትን የግብፅ ሰዎች መርዝ አብልተው ወይም ከምግብ ወይም ከብዋ ጋር ጠው ይገሉታል ይልና እንደ ሴት በወፍጮ ፈጭቶ ቂጣ ጋግሮ የሚያበላም እሱ ነው። ከብቶቹን ሊቦ ወተትን ንጦ የሚያጠጣውም እሱ ነው። እንደገና ለአባቱ የሚያስፈልገውን ነገር የሚፈጭም ይሁን የትኛውም ቢሆን የሚሰብስብለት እሱ ነው። እንደዚህ ሲሆን በእስራኤል ጊዜ ጋብቻ ሴት ሰላሳ አመት ወንድ አርባ አመት ነው የሚጋቡ አሁን ለይስሐቅ አርባ አርማቶን እና አባትዮ እግዚአብሔር ሆይ ልጄ ለእኔ ለፍቷል ደክሟል ለሱ ሚስት አጭተ አንተ ስጥ ብሎ ጸለ ከዚያ በኋላ ጸልዮ የሱን ቤት ያለውን ሎሌ አዘሪን ለልጄ ሚስት ወደ መሶጶታሚያ ጋር ሄደ ለልጄ ሚስት አምጣ ሲል እሽ ወደ ማን ቤት ልሂድ ና ጋሊት ወደ እናቱ ዘማዞች ወደ ላባ ጋይዲና ሚስቲ ነጋተው ይዘት መጣል። አሁን ዘጠኝ ግመሎችን ጫን፣ አስረኛውን ግማል ለልጄ ነው ጭነ ኮርቻ አድርገ ነጻቲ ወስታዋለ። እሱ እሱ ተገልቦ ይመጣል። እንደዛ አድርግ ብሎ አለ። ኤሊዕዘር እሱ እንደታዘዘ በቃ ዘጠኝ ግመሎችን ጭኖ አስረኛውን ባዶ አድርጎ ሄደ እና ወደ እርብቃ ቤት ከመድረስ በፊት በዚያ የሜሶፖታሚያ ሴቶች ልጆች ውሃ ሊቀዱ ማታ የእራት ውሃ ለመቅዳት የመጡትን ልጆች ኤነንክ ውሃ ጠጡኝ አላቸው። ቢል እኛ ለአባታችን ነው እንደ ብለው ሁሉ ሄዱ። እርብቃ ግን ከትካሻ እንስራን አውርዳ በቃ እንደ ልብ ሰዎችን ሁሉን አጠጠች። በኋላ ግመሎችን አጠጣቸዋለሁ አለች። ግመሎቹ አስሩ አርባ የሚጠጣውን ወደ ሰባ የሚጠጡትን አትሽም ሲል እኔ ይችላለሁ ብላ ግመሎችን አጠጠች። ከዚያ በኋላ እግዚአብሔር ወደ ቤታቸው ሄዱ በቤታች በነሱ ቤት በልጅቶ ቤት ሲያደሩ ገና ለነሱ የሰጡትን ቁርስ ቡና አንጠጣም አልባለም አሉ። ለምን ሲል እኛ የመጣነው ልጃቸው ለመውሰድ ነው ሲል ልጃችን እንዴት ትወስዳላችሁ ሲል እግዚአብሔር በሰጠው መንገድ እንወስዳለን ሲል እስቲ ልጅቷ አባይ ወጣለች እሷን ጠይቋት ተብሎ እርብቃ ከዚህ ሰው ጋር ትሄጃልችን አሏት። እሷም ይሄዳለሁ አለች። እንደገና ደግሞ ጠዋት አደሩ። ምግብ እየበሉ ውሃ እየጠጡ ግመሎቻቸውን በነሱ በት አደሩና በዚያ ጠዋት ተነሱ። ተነስተው እኛ እነዛልን አሰነበቱና አሉ እሺ ልጅቱ እስከ አስር ቀን ድረስ ከኛ ጋር ትቆይ ከዚያ በኋላ እንሰጣታለን ሲሉ አይ እግዚአብሔር መንገዴን አቅንቶ ልኛልና አትዘጋይም፣ ከኔ ጋር ትሄዳለች አለው። አይ እኛስ በኋላ ምንም ነገር ለማድረግ ሳይችሉ ቀርቶ እስት ከልጅቷ አፍ እንጠይቃሉ። እርብቃ ከነዚህ ሰዎች ጋር ትሄጃለሽን? አሏት አው እሄዳለሁ አለች። ከዚያ በኋላ የብርና የወርቅ ጌጣጌጥ ለእናቷና ለወንድሟ ሰጥቶ ለእርብቃም ሰጥቶ ይዟት መጣ። ዛሬ ማታ የደውሎሊ ነገ ጠዋት ይዟት መጣ። እርብቃም እንደዚ ሆነች። እርብቃ ወደ ቤት ከገባች በኋላ የአብርሃም ልብ አረፈ። ከዚያ በኋላ ዘፍጥረት አምስት ላይ ኬጡራ የተባለውን ሌላ ሚስት አብርሃም አገባ። ይስሐቅ በሚስቱ ተጽናና ይላል ቃሉ። እንደዚህ ተባረከ። አሁንም ለአብርሃም መቶ አርባ ሰባት አምስት ዓመት አለ ለይስቅ ግን መቶ ሰማኒያ ዓመት ሆነ። እግዚአብሔር በዚያ ሁሉ የሚባርከው እንደ ቃሉ ስለሚሰራ ስለሚመላለስ ነው። አሁን እናንተ ሁላችሁም እንደ እግዚአብሔር ቃል ተመላለሱ፣ ከክፉ ሁሉ ሽሹ፣ መልካም እያደረጋችሁ እግዚአብሔርን እና ቃሉን እየመሰላችሁ ከእግዚአብሔር ጋር ሆኖ ከዚያ በኋላ እግዚአብሔር በረከታችሁን ከፍ ያደርግላቸዋል። ኑሮችሁንም ያሳድጋቸዋል። በእውቀትና በቁመት በእግዚአብሔር ጸጋ በመንፈስ ቅዱስ ሙሉ ያሳድጓቸዋል። የእግዚአብሔር ቃል የሚለው እውነት ነው። እሺ ብትሉ ለኔ ብትታዘዙ የምድርን በረከት በላላችሁ። እምቢ ብትሉ ብታምጹ ሰይፍ ይበላችኋል ተብሎ ተጽፏልና። በዚህ አይነት መንገድ ይስሐቅ ተባርኳል። እንግዲህ እርብቃም ተባርካ የእስራኤል ወገን ሆነች። ስለዚህ በረከትን ፈልጉ፣ ከክፉ ነገር ራቁ። ምሳሌ ሶስት ስድስት ላይ እንደሚል በረከትን ፈልጉ። እግዚአብሔር አምላክ ጸጋውን ያብዛላችሁ።

ላውራ እሺ አባባ ያው አሁን ብዙ ትውልድ እዚህ ጋር ብዙ ትውልድ ከእናንተ ምክር ይፈልጋሉ እና በደንብ አንዱ አንዱ ላይ በጣም እየጨከነ ነው፣ ጊዜው በጣም ከብዷል። እህት ወንድሙ ላይ ወንድሙ በእህት ላይ በጣም አሁን አሁን እያየን ያለነው ነገር ነውና ለዚህ አንድ ምክር ለትውልድ ብትሰጡ ዋና ዓላማችን ሆኖ ነው ዛሬ። እንደዚህ ቢመክሩ ምናምን ብለን ነው። እና እሱን በድጋሚ በጌታ ፍቅር ለዚያ ምክር የሚሰጥሽ እግዚአብሔር በእሳት ውስጥ የራሱን ሰው የሚጠብቅ ነው። በአምባሳ ውስጥም የራሱ ሰው እግዚአብሔር የሚጠብቅ ነው። ለዚያ መድያኒቱ ጸሎት ነው። ተንበርኪኮ ከጸለ በአንድ በኩል የያንተ ጠላት ቢመጣ በሰባት መንጋት ከፊቲ ይሸሻል ጌታ ብሏል። ስለዚህ እግዚአብሔር ካንቺ ጋር ወይም ከእውነተኞች ጋር አለ በነሱ ላይ ውጊያ ሊፈጥር የሚፈልገው ሰው ራሱ ይጠፋል እንጂ የእግዚአብሔር ሰው አይጠፋም። እናንተ በፍጹም አትጠፉም። አሁን ጠዋት ከቤት የወጣችሁ ከክፉ ሁሉ ጠብቀኝ ብላችሁ ጸልያችሁ ወጡ። ደግሞ ስትገቡ እንደዚህ። ስለዚህ እግዚአብሔር የራሱን ልጆች አሳልፎ ለክፉ በፍጹም አይሰጥም። በቃል ኪዳኑ ጽፏልና ሺ ከፊቴ አስር ሺ ከኋላ ቢወድቅ አንተን እኔ አሳልፌ አልሰጥህሜ እኔ ከአንተ ጋር ነኝ፣ አይዞ አትፍራ ብሎ ጌታ ጽፏልና ለሱ እጅ እግዚአብሔር አያሳልፍም ነው። ሰማሽ? ይሰማል። ብዙ እነሱ የምፈልጉት አሁን ብዙ በተለያዩ ሀገሮች መጣላት አለ፣ መበላላት አለ። እና ለብዙ ትውልዶች አሁን በተለያየ በተለያየ ደቡብ አፍሪካ ላሉ ልጆች፣ እህቶች ወንድሞች አሉ። በተለያየ ሀገሮች ስላሉ ለነዚያ አንዱ አንዱ ላይ ባለው እይታ ላይ አባ ብትጸልይ እና ብትመክራቸው ደስ ይላል። ታድያ መጸለይ መቼ ይታዋለሁ። እሺ መሲ፣ ጌታ ይባርካችሁ። በጣም ደስ የሚል ጊዜ እያሳለፈን ነው። ቅድም ጥያቄ ያሉ ሰዎች ዳግም ቢሆን ዘውላም ካለ ያስገቢውና ጥያቄ አባ፣ በነገራችን ከመድረክ እንደወረደ ነው ከኮንፈረንስ ዛሬ አገልግሏል እና እና በጣም ደስ ብሎት አሁንም እኔ አልደከመኝም እያለ ነው እና ያገለግላችኋል እና አንቺ የጠየቅሽው ጥያቄ አሁን እርስ በርስ ይገዳደላሉ፣ ይሄ የማይቀረዳ ነው ሲሉ፣ ሰይፍ የሚያዘጋጅ በሰይፍ ወድቆ ይሞታል። እናንተ ጋ ግን አይቀርብም ብሏል ጌታ። ያ ጌታ እናንተን እንደ አይኑ ብሌን ይጠብቃችኋል። አትፍሩ፣ አይዟችሁ፣ እስከ አለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። ስለዚህ ስራ ላ ሰሪዮ ሾይ ላጣሪው እንደተባለ በጌታ ቃል እና ፍቅር ለማይኖር ነው አደጋው፣ ለሌላ አይደለም። ጌታ ጸጋው ይብዛልሽ፣ እግዚአብሔር ጉልበት ይሆንልሽ።

ለነሱ የእግዚአብሔር በረከት እንደ ወንዝ እየጎረፈ ይመጣላቸዋል። እነሱም በእግዚአብሔር ሰላም ይኖራሉ። ይሄ በመኪናም ትንሽ ራቅ ብለን መጓዝ በጣም ጥሩ ነው። ለዚህ ነው ጉዳዩ ሁሉን ቢሆን

ይሰማ ላውን መሲ አረበ ጌታ ዛሬ ኔትወርክ ምንድን ነው መስዬ፣ እኔ የጠበቅኩት ቅድም ዞላዬ ጥያቄ አዘጋጃቸዋለው ስላለኝ ነው። ጥያቄን መጠየቅ በጣም ፈራለሁ። አባታችንን እንደው ሳይ በጣም ትልቅ እንትን እየተሰማኝ ነው። በእውነት ትንፋሽ የለኝም እንደሆነ እንዴት እንደምናገሩላ አላቅም እና ዞላዬ እስኪመጣ ድረስ አሁን እኛ ቀጣይ ትውልድ ነንና ስለ አገልግሎት እና ወንጌሉንም እንዴት እንደምናገለግል በቃ አሁን ያለነው ያለነው ቅድም መስ እንዳለችው በጣም በጣማማት ሁሉ መካከል ላይ ነው ያለነው የእግዚአብሔርን ቃል የማይወዱ ሰዎች አሉ የእግዚአብሔርን ቃል የሚያገለግሉ ሰዎችን የማይወዱ ሰዎች አሉ ለወንጌል እንቅፋት የሚሆኑ ሰዎች አሉ እና አባታችን የሚያበረታታ ምክሮችን እንድሰጡ በበኩልሌ ይህንን ጥሪ አስተላልፋለሁ እና ወንጌልን እንዴት እንደምናገለግል እና መሀል ላይ አሁን ወንጌል እያገለገለን እና በዚህ በአይነት መንገድ እየተጎዘ ወንጌልን ማገልገል አንድ ወንጌልን የሚያገልግል ሰው ቆራጥ ራሱን ከእግዚአብሔር ይሰማል። ለእናንተ ለእኔ አይሰማው? ለእኔም አይሰማም? እዚህ አይሰማም። ይሰማናል፣ ግን ለእናንተ በቃ እንደዚ አስቸግሯል ኮ አሁን ይሰማል። አሁን ይሰማል። መዚህ ይሰማል። አባቤ ትንሽ ኔትወርክ ያስቸግራል። ከቤቱ ነው። አሁን ይሰማል። ሰላም ነው። እ አባሱ በጠየቀው ወንጌልን እንዴት መስራት አለበት ሲባል፣ ወንጌል በቃ ቃሩ እንዲህ ይላል፣ ቢመችም ባይመችም ወንጌልን አገልግል። ወንጌል ቢመችም ባይመችም ወንጌልን ስበክ ይላል የእግዚአብሔር ቃል። ወንጌልን በምቾት ብቻ መስበክ አንችልም። በማይመች ጠባብ መንገድን ጠባብ ሁኔታ ሆነን ወንጌልን እንሰብካለን። ሐዋርያ ጳውሎስ ወንጌልን ባልሰብክ ወዮልኝ ይላል። ስለዚህ ወንጌልን በተመቸ ጊዜ እንሰብካለን አይባልም። ለወንጌል ምቹ ጊዜ በፍጹም የለም። ሰይጣን ከወንጌል ጋር ተዋጊ ነውና፣ እናንተ በእግዚአብሔር ፊት ብትጀምሩ ያ ልኡል እግዚአብሔር የተከፈተ መንገድ ይሰጣችኋል። ብዙ ነፍሳትም ይሰጣችኋል። በትብረት ወንጌልን መስበክ፣ በዘዴ ወንጌልን መስበክ፣ እንደዚህ ባለው ነገር ወንጌል ይሰበካል እንጂ እንዲሁ ዝም ብሎ ወንጌል አይሰበክም። እሺ ማልሰ ይህ ነው። ስለዚህ እራሳቸውን ለወንጌል ማዘጋጀት ነው። ወንጌልን ለሚያገለግሉ ሰዎች ሮሜ ምዕራፍ አስራ አምስት ከቁጥር ሀያ ሶስት ላይ ጌታን ለሚያገለግሉ ዛዎች እናንተ ባለእዳ ናቸው ባለእዳው ካልከፈለ

እኛ ዝም ከቃል አባ አስተምራችሁ ጥያቄ ካለ ይቻላል ካለ እዚያ ግን እሺ አባ ምንድ ነው ጥያቄ ካላችሁ እስቲ ጠይቁኝ ግን ዞላ ጥያቄ አለኝ ብሏል። ዛሬ እስኪ መቷል። አሁን ሄሎ፣ ዞላይ ይሰማል? ቀጥል። ራሱ ነው የሚዘጋው። ይሰማል አይደል? ብሩቲ ይሰማል? ዛሬ በእርግጥ ኔትወርክ በምንም እየሰራ አይደለም። በዛሬ ኔትወርክ ነው ቢሆንም ግን መልካም እየሆነ ነው። እኔ አንድ ጥያቄ ነው ያለኝና ይሰማላ? አዎ አዎ እየሰማን ነው። እኔ አሁን ምንድነው ያሰብኩት አባታችን ረጅም ዘመን ወደ ሰማንያ አመት አገልግለዋል እና እንደው የህይወት ታሪካቸው እንዴት ነው? ከዚህ ያለው የህይወት ታሪካቸው በመጽሐፍ መልክ ተዘጋጅቷል ወይ በመጽሐፍ መልክ ቢዘጋጅ ብዬ አስባለሁ። ለምን መጽሐፍ ተንቀሳቃሽ ሐውልት ስለሆነ አባታችን ነገ ወደ ጌታም ቢሄዱ ህይወታቸው ያሳልተጽሞ ተዘጋጅቶ ገንዘብ ስላጣው፣ አሁን መጽሐፍ ለማውጣት ተስፋ አድርጌ ገንዘብ በማጣቴ ወደኋላ አስቀመጥ ያለው